ወሚንሁ አለተዚያ በመቀጠል ሙአሊፉ ወፈቀሁላህ ወሚንሁ ቀውሉሁ ተዓላ ተዝሁ ቢድዓን ከሚያወግዙት ውስጥ ነው። ቀውሉሁ ተዓላ ይህ የአላህ ቃል ምን የሚለው ወአነ ሃዛ እሄ እኮ ይላል አላህ ሲራጢ ሙንገዴ ነው ። ይሄ እንግዲህ አላህ ወደ ራሱ እያስጠጋው ነው ። ይሄንን ሙንገድ አላሁ ስብሓነሁ ወተዓላ ወደ አስር ወሳያዎችን አደራዎችን ካስቀመጠ በኋላ ነው ምን የሚለን ያስቀመጠው። ወአነ ሃዛ ሲራጢ ይሄ እንግዲህ የኔ መንገር ነው፣ ተመልከቱት ብሎ አላሁ ስብሓነሁ ተዓላ በስመልኢሻራ በዛሂር እንደምናየው እንደ ሒስ አርጎ እያስቀመጠው ነው። አና ሃ ይሄ የምትመለከቱት ፊት ለፊታችሁ ቁርአን፣ ሀዲስ ላይ የተሰመረው ሲራጢ የኔ መንገር ነው። ኔ ያሰመርኩት መንገር ነው፣ ተሄዳችሁበት ጀነት ያደርሳችኋል። ሙስተቂመን ቀጥ ያለ ሲሆን ፈተቢዑሁ፣ ስለዚህ የተከተሉት እሱን የኔ መንገር ነው። በዛ ላይ ቀጥ ያለ ነው፣ ስለዚህ ተከተሉት አለ አላ ወላተተቢዕ ሱቡላ መንገዶችን ግን እንዳትከተሉ። አሁን እንግዲህ ሲራጢ አለ የኔ መንገድ ነው። ተሱ መንገዶችም ሌሎች መንገዶች ደግሞ አሉ ማለት ነው። ሰው ያሰመራቸው በጭንቅላት የተሰመሩ እቺ ደግናት እየተባሉ በሰው አስተያየቶች የተቀመጡ ጎዳናዎችም ሌሎች አሉ። ስለዚህ ስላሉ ምን አለ? ወላተተቢዑ እሱ ሱቡላ ሌሎቹም መንገዶች አትከተሉ። ለምን ፈተፈረቀ ቢኩም አንሰቢሊህ ተአላህ ተዛ ተትልቁ ጎዳና ተስራቱን ሙስተቂሞ ይለያችኋልና እንህኞቹ መንገዶች እንዳትከተሉ እነዚህን ሌሎቹ መንገዶች የሚዘብ የአላህን መንገድ መያዝ አይቻልም አንዱ መንገድ ላይ ነው አንተ የምትሆነው ወይ ባሉ ላይ ነው ወይ ቀጥተኛው ላይ ነው ስለዚህ እነዚህን እኞቹን ጎዳናዎች የተፈበረኩትን አትከተሏቸው ምን ታደርጋቸዋለሁ ፈተፈትረቀ ቢኩም አንሰቢ አንሰቢሊላ ተዛ ተአላህ መንገድ ምን ታደርጋቸዋለሁ ተለያችኋለች ዛሊኩም እህያችሁ ኮላ ወሷኩም በሱ አደራ ብሏችኋል። ወሷኩም በሱ አደራ ብሏችኋል። አላህ በምንድን የእሱን መንገድ በመከተል ላይ፣ ሌሎችን መንገዶች ባለመከተል ላይ ም ተንለዓለኩም ተተቁን እችተል ይለያናት አላህን ልትፈሩ ዝንዳ ወይም አላህን ፈሪት የሚባሉ ሰዎች ዝንዳ ልትሆኑ ይህንን አድርጉ ይለናል አላሁ ስብሓናሁ ከዛ እንግዲህ ተዑላማዎች ላይ ነቅል በማድረግ ሙአሊፉ ምን ይላልና፣ ፈስራቱል ሙስተቂሙ ቀጥ ያለ መንገድ የሚባለው ሆ እሱ ሰቢሉላህ የአላህ ጎዳና ነው፣ አላህ ያሰመረው ወይቱ ነው። እሱ አለዚ ያ ዳአ ኢለይህ ወደሱ የጠራበት ጎዳና ነው። ሰቢሉላህ የሚባለው አላህ የጠራበት ጎዳና ወይቱ ነው። ወሆ ሱና ስም የነብዩ ሱና መከተል ነው። ቢዳዓ መፈብረክ አይደለም። ወሆ አላህ ሲራት ሙስተቂምን ያለው ሱናን የነቢዩን ለ ላቱ ወሰላም ጎዳና ነው ሌላን ጎዳና ሳይሆን ወሱቡሉ ሱቡሎቹ ደግሞ መንገዶቹ ወላተጥቢዕ ሱቡለ ሲባሉ ያሉት ሙንገዶች ሱቡሉ እነዛ መንገዶች ሄ ሱቡሉ አህል ልእክትላፍ የጭቅጭቅ ባልተ ቤት ሰዎች ጎዳና ናቸው የጭቅጭቅ ባልተቤት እንግዲህ አሉልጊድዎች ናቸው እማ አህሉል ሀቅ ምን ያጨቃጭቃቸዋል? ቁርአንና ሐዲሱ ዋዲህ ነው። እሱነው ይዘው መሄድ የያዙት። እነኞቹ ግን የራሳቸው መንገድ ገደል እንዳይገባባቸው በመረጃ እንዳይንኮታኮት ተወዲያ ተወዲህ እየገዳለፉ መከራቸውን የሚያወጡት በጭቅጭቅ አህሉልቢድዐዎች ናቸው። ወሱቡሉ መንገዶች የሚባሉት ወላ ተጥቢዑ ሱቡል ሲባል የተፈለጉት ይሄ ሱቡሉ አህሉል እክትላፍ የጭቅጭቅ ባአልተቤት መንገዶች ናት፣ ሱቡል የምትባለው አልሓእዲና የወጡ የሆኑ ማለት ነው። አልሓኢዲና የወጡ የሆኑ አንሱራት ይልቀዊም ከዚህ ቀጥታ ያለው መንገድ የወጡ የሆኑት የጭቅጭቅ ባልተ ቤቶች የእነሱ መንገድ ነው። ስቡል የተባሉት እነዛ ደግሞ የጭቅጭቅ ባልተ ቤቶች እነማን ናቸው? ወሁም እነሱ አህሉልቢድዒ የቢድዓ ሰዎችና አህዋኢ የስሜት ሰዎች ናቸው። እነዛ ማን አህሉ ልክትላፍ አልሓኢዲና አንሱራት ይልቀዊም ወሁም አህሉልቢድዒ የቢዳዓ ሰዎች ናቸው ወል አህዋኢ የዝንባሌ ሰዎች ናቸው። አሁን እንግዲህ እዚህ ላይ ለየት ያለ ነገር ሊነግሩ ነው። ወላይሰል ሙራዱ ወላ ተተቢዑ ሱቡላ ሲባል የታሰበው አይደለም፣ ሱቡሉል ማዓሲ የወንጀል ጎዳናዎች አይደለም። የወንጀል ጎዳና የነሱን ጎዳናው የወንጀሎቹን ጎዳናዎች አትከተሉ ማለት አይደለም። ለምን ለምን ቢባልማ ሊአንል ማዓሲየ ምክንያቱም፣ ወንጀል ሚን ሐይቱ እሷን ተወንጀልነቱ አንጻር ስናያት ማዓሲ ወንጀል ናት። ወንጀል ወንጀል ናት። ለም የዶዓሃ አሐዱን ጦሪቀን ጎዳና ተደርጎ ያስቀመጣት ጎዳና አድርጎ ያስቀመጣት ማንም የለም። ወንጀል መንገድ ተደርጎ አይያዝም። ወንጀልን ሰውዬው ተደብቆ ይሠራዋል እንጂ በመስጂድ ላይ ወጥቶ በማይክ ወጥቶ ወንጀል ስሩ ጥሩ መንገድ ነው ኑዚና ስሩ ብሎ የሚከተሉት መንገድ አለ እንዴ? የለም እኮ መንገድ የሚባለው የወንጀል መንገድ አይደለም። መንገድ የሚባለው የቢድዐ መንገድ ነው። ወደዚህ ዝርዝሩ እንዳይመጣው ማለት ነው። ሊአነ ልመዓሲ ፣ ምክንያቱም ወንጀል የሚባሉት ሚን ሃይሱ ተሷነቷ ስናያት መዓሲን ወንጀል ናት። ለምየዱዕሃ አሐዱን አንድም ሰው አላኖራትም። ጦሪቀን ሙንገድ ተደርጎ አንድም ሰው አላስቀማጣትም። ትስለኩ የሚጓዙባት የሆነች ሙንገድ ዳኢመን፣ ሁልጊዜ ትውልድ በትውልድ የሚሄድበት መስመር ተወጥቶ የሚሄድበት ጎዳና አይደለም ወንጀል። ስለዚህ እሱ አይደለም ማለት ነው የተፈለገው። ላትቢ ሱ ምክንያቱም ወንጀል ሙንገድ ስላልሆነ አላ አላሞዶሃቲት ተሽሪዒ ሸሪዓን በሚመሳሰል መልኩ የሚጓዙበት መንገድ አድርጎ ያስቀመጠው ማንም የለም ወንጀለን ስለዚህ ምንድን ነው የሆንነው ወእነማ ሃዘል ወስፉ ይሄ ገለፃ ላተርትዑስቡ ለፈተፈረቀ ቢኩም የሚለው ገለፃ ካሱን የተለየነው ቢልቢደዒን ሙሕደሳት አዳዲስ በተፈበረኩ ነገራቶች ላይ ብቻ የተለየነው እንጂ ወላተጠቢዑ ስውለ ብሎ ማለት ዜናን አትስሩ፣ ስርቆት አትስረቁ ማለት አይደለም። የቢድዓ መንገድ አትከተሉ ነው። የወንጀል መንገድ ካልሆነ የቢድዓ መንገድ ነው። ምክንያቱም ቢድዓ ነዋ። መንገድ ተደርጎ ኑ በዚህ የተጓዙበት ይህነ ጥሩ ተብሎ ጥሪ የሚደረግለት ቢድዓ ነው እንጂ ወንጀል ጥሪ ተደርጎለት አያውቅም። ማንም ሰው ወንጀል መሆኑን አውቆ ተደብቆ ነው የሚሰራው እንጂ መንገድ ተደርጎ አይታወቅምና ስለዚህ በቢድዓ ላይ የቢድዓ መንገድ አትከተሉ ማለት ነው። ወላ ተተቢዑ ሱቡለ ማለት ግልጽ ነው። እዚህ አካባቢ ይገባል አይደል? እሺ። ይደሉ አለ ሃዳ፣ በዚህ ላይ ይጠቁማል። በምኑ ላይ መዓሲ እንዳልታሰበ ተዚህ አንቀጽ ላይ የቢድዓ መንገድ ብቻ እንደታሰበ ይጠቁማል። ማንም ይጠቁማል። አለ ሃዳ በዚህ ላይ ማ ረዋሁ አሕመዱ ኢማሙ አሕመድ የዘገቡት አለ ዓብድ ብኑ ሁመይድ የሚባለውም እንደዚሁ ዘገበው አለ ወነሳኢ እንደዚሁ ነሳኢ ሙሐዲሱ ወአብኑል ሙንዚር ደግሞ በፊቅህ በጣም ታዋቂ የሆነ ዓሊም አብኑል ሙንዚርም እንደዚሁ እነሱ ያወሩት አለ ገይሩም ከነዚህም ሌላ ዑለማዎች የዘገቡት አለ አን ብኒ መስዑድ ከብኑ መስዑድ ይዘው ምንድን ነው የአብኑ መስዑድ የሚለው አለ ይዞ እብኑ መስዑድ እንዲህ ይላል አነሁ እሱ እንጂ መልእክተኛው ዓለይሂ ሰላቱ ወሰላም ከጦ አሰመሩ ወይንም ሸለሙ ከጦን ማስመርን አሰመሩ መልእክተኛው ዓለይሂ ሰላቱ ወሰላም። ይህ ማለት አንድ የሆነን ትልቅ ማስመርን አሰመሩ ቀጥ አረጉና እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ሲያስተምሩ በደንብ አድርገው እንዲረዱት አድርገው ነው የሚያስተምሩትና የሆነ ማስመርን አሰመሩ አሉ አስረዝመው ወይንም ከጦ አሰመሩ ከጦን መስመርን መስመርን አሰመሩ፣ ስመቃ። ከዛም መልእክተኛው እንዲህ አሉ ሀዛ ይሄ ሰቢሎ ሮሽዲ ቀጥ ያለው መንገድ ይሄ ነው አሉ። ይሄ ቀጥ ያለው እንግዲህ ሰቢሎ ሮሽዲ የሚባለው ቀጥተኛው መንገድ ይሄ ነው። አሰመሩ። ከዚያ ተትልቁ መስመር በቀኙ በኩል አሰመሩ ምንድን አሰመሩ ቁጡጡን መስመር መስመሮችን አሰመሩ። ብዙ ናቸው እንግዲህ ወን ሽማሊ ወስም ከጣ የሚኒ ወን ሽማሊ ተግራም ተቀኝም ተመንገዱ አሰመሩ። ግራና ቀኝ የምትለው እንግዲህ መንገዱ ግራና ቀኝ የለውም ታንታ አንጻር ማለት ነው። ነብዩ አለይሂ ሰለላሁ ዐለይሂ ቁጭ ብሎ ወደዚህ ከሆነ አሰመሩ ለሳቸው ቀኝ በዚህ በግራ ይባሉ በዚህ ነው እንጂ መንገዱ እኮ ቀኝና ግራ የለውም። ግን ተሰውየው ተሚያሰምረው አንጻር ታይቶ ነው ተግራውም ተቀኝም የተባለው። እሺ ስመከጠ ተዛ ነብዩ አሰመሩ። አንየሚኒ ተቀኙ ተነብዩ ዐለይሂ ሰላቱ ወሰላም ቀኝ በኩል ባለው መንገድ ላይ አንሽማሊ፣ እንደዚሁም ተግረው አሰመሩ። ተዛ ምን አሉ መላክተኛው፣ ስመቃል ተዛ እንዲህ አሉ ሀ፣ እነዚህ ኳዋሉ፣ አለችው እንግዲህ ለጀምዐም ታገለግላለች። ስቡሉን መንገዶች ናቸው፣ እነዚህ መንገዶች ናቸው አሉ። እኒ በጎን በጎን የተሰመሩ

ይሄው ሄ ጥሩ ነው አረና ብሎ ይሄ እንዴ እንዴ ብሎ ቢድዓ ይሆናል። ይሄማ ነው ማክበር እኮ ነው እያለ ይሄንኛው ወደ መውሊድ ይጠራል። ያንኛው ደግሞ ታራ ሁሴንን የሚያህል ሰው የለም እንጂ ራሳችን እንደብድብለት እንጂ ተበድሎ ተገሎ እያለ ታላላቅ ጣምጣም የጠመጠመ ባለቀሚስ ወሙንገዱ ላይ በየሙንገዱ ላይ ተቀምጧል አሉ መላእክተኛው፣ አለይሂ ሰላቱ ሰለም ሸይጣን ይጥራቁ አለ ኢንሳን ወርጃ ወአለ ሸይጣን ወልኢንሳን በሰውም ልጅ ላይ በሸይጣንም ላይ ነው ሊኩል ሙተመሪ ቢሰማ ሸይጣን

ወዓላ ኩል ሰቢልን በእያንዳንዱ ሙንገር ላይ ያሉ ሚንሃ ተነሰውስጥ ሸይጣኑን ሸይጣን አለ። ምን አይነት ሸይጣን? የድዑ ኢለይ ወደሱ ጥሪ የሚያደርግ ብመተላ ተዛ አነበቡ ሀዚህአያ እችን አንቀጽ አነበቡ። ምን ምትለውን ወአና ሃዛ ሲራጢ ሙስተቂመን ፈተቢዐሁ ኢላ ተተቁን ተተቁን የሚለው ድረስ ይህንን የቁርአን አንቀጽ መልእክተኛው ዐለይሂ ሰላቱ ወሰላም አነበቡ። ስለዚህ ሸይጣን ቁጭ ብሎ የሚጣራበት ከሆነ አሁን እንግዲህ ሙንገር ነው ሙንገር ነው ሲባል፣ ወንጀል ሙንገድ አይደለም ብለናል። ሙንገድ የሚሆነው የቢዳዓ ሙንገድ የተሰመረ ይሄ ጥሩ ነው፣ ይሄ ሐላል ነው፣ ይሄ ይቻላል፣ ይሄ ይቻላል፣ ምን የሚባል የራሱ ህግና ደንብ ያለው ሙንገር ነው ሙንገድ የሚባለው እንጂ ወንጀል ሙንገር ተብሎ አይጠራም ብለናል። ሌላም ሪዋያ ሊያመጣልን ነው። ወፊ ሪዋያ በሌላ ዘገባ እንደዚሁ እንደመጣው አን አምር እብኒ ኢብኒ ሰላማ ተልሐምዳኒ ከአምር ኢብኑ ሰላማ ተልሐምዳኒ የመጣ ሌላ ዘገባ አለ። ምንድነው የሚለው በጣም ተዚ ለየት ያለ ማብራሪያ ያለው ሓዲስ ነው። ምን ላ ቃል እንዲህ አለ። ይሄ ማን ነው እንዲህ አለው? አምር ብኑ ሰለማ ማለት ነው። ምን አለ? ኩና እኛ ነበር እና እንደ ጊዜ ጅሉሰን የተቀመጥን ነበር እና ፊ ሓልቀት ብኒ መስዑድ ብ መስዑድ ሓለቃ ላይ እሱ የተቀመጠበት ስብስብ ላይ ነበር። ሓለቃ ማለት እንግዲህ ሓለቀቶ ደርስ ሊሆን ይችላል፣ ሓለቀቶ ዳዕዋ ሊሆን ይችላል። ብቻ የሆነ ስብስብ ማለት ነው እብኑ መስዑድ ስብስብ ላይ ነበር፣ እነሱ ጋር ተሰባስበን ነበር አለ። ፊል መስጅድ የሆነ መስጅድ ስ ቁጭ ብለን እብን መስዑድ ጋር ተሰባስበን ነበር አለ። ን ዓምሪ ብኑ ሰለማን ይህን የሚለው ወሆ፣ ይህ መስጅዱን የምትመልሰው በጡሓኡ አዋራ ነበር አለ። መስጅድ የተቀመጡበት መስጅድ በጡሓኡ ብሎ ማለት ዋህያ መጣ የሚጥለው አፈር ነው በጡሓ የሚባለው ቀብለ አንዩሓስበ ይላል ቀብለ አንዩሓሰበ ፊለው አውላ ይመስላል፣ አላሁ አዕለም። መገየሩ ሲጋር ገኑ ይሐስበ ይሄም ሊኖር ይችላል። በዚህ መልኩ አርቆታል። ያው ተኪታቡ ላይ ተራሱ ኪታቡ ላይ ስለሆነ ነቅል ያተደረገው ማለት ነው። ለይሰጥ ሐል ሐረከቱ ሚኒ ቀብላ ይሐስበ አሸዋ ተመደረጉ በስተፊት ወይ ጥጣር ተመደረጉ በስተፊት እንግዲህ በቀደምቶቹ እንዳሁን ሊሾ ሲሚንቶ ምናምን አይደለም የሚጠቀሙት መስጂድ ይሰራና አዋራ ይሆናል ተዛ ሲያሻሽሉ ምንድነው የሚደረገው? የሆነ አሸዋ ይደለደልበታል አዋራ እንዳይኖረው ማለት ነው። ጢጠር ነገር ትንንስ እየጢጠሮች ይደረግና በዛ ይደለድላል ይሽ ሆነ ማለት ነው። እንግዲህ ከዚህ ላይ ማለት የያዘ ምንድን ነው፣ እኛ የዛን ሰዓት ምን መስዑድ ጋር ቁጭ እንዳለ መስጊዱ መስጊዱ ገና ምን አልተደረገም፣ አሸዋ ምናምን ተደርጎ አልተዘጋጀም፣ ዝም ብሎ አዋራ ነበር። እዛ ውስጥ ቁጭ ያለ ነው። አሁን ቂራአታችን ጋር የሚያገናኘው የለም፣ ነገር ግን አብሮ ተያይዞ ስለመጣ ነው። ወደፊት ነው ቂራአታችን ጋር የሚያያዘው። ወሆ በጥሐሁ እሱ አዋራ ሆኖ ቀብላ አን ዩሐስሲበ

ቀጥተኛው መንገድ የሚባለው ወይት ነው ምንድነው አለና፣ አብደላህ ኢብኑ ዑመር ጠየቀው። አብ አብደረህማን እንግዲህ የሚባለው አብደላህ ኢብኑ መስዑድ ነው፣ ኩንያው አብ አብደረህማን ይባላል ማለት ነው። አንተ አብ አብደረህማን ሆይ እንደው እስቲ ሲራጡ ሙስተቂም የሚባለው ነገር ምንድነው አለ። እንግዲህ ሰላፎቻችን እንደዚህ ነበሩ አይና እና ቁምራስ በራሳቸው ታንዱ አንዱ እውቀት ይወሳሰዳሉ። አብደላህ ኢብኑ ዑመርም ታላቁ ሰሃቢ ነው፣ አብደላህ ኢብኑ መስዑድም ታላቁ ሰሃቢ ነው። ከመሆኑም ጋር ግን አብደላህ ኢብኑ ዑመር ለኢብኑ መስዑድ ጠያቂ ሆነ ማለት ነው። ታንደ ተማሪ ከዛ ምን አለው ቀጥተኛው መንገድ እስቲ ምንድነው? ያ አብዱረሕማን አንተ ያ አብዱረሕማን አባት ሆይ እስቲ ሲራጡ ሙስተቂም ምንድነው? አለና ጠየቀው። ቃ ማል ሰምበል በስማትማ ምን አለ አብዱላህ ኢብን መስዑድ ተረከና ረሱሉላህ የአላህ መላእክተኛ ተቶናል፣ ፊ አድናሁ ቂጡ ላይ አርጎ ተቶናል አለ። መስመሩ አለ ትልቅ የተሰመረ መስመር ተዛኛ የመጀመሪያው መነሻው ላይ ተቶን ሄዱ መላእክተኛው አለ መነሻው ላይ እሺ ተረከናፊ አድናው አድናው ላይ መጀመሪያው ላይ ትቶና ወጦረፍሁ የሙንገዱ ጫፉ ደግሞ ፊል ጀነት ጀነት ነው ያለው። እንዴት አርጎ እንደገለጸው እኛ ያለነው ቂጦ ላይ ነው። መላክተኛው ትቶ ሄደው ጫፉ ግን ሄዱ ሄዶ ጀነት ደርሷላለ። መስመሩ የተሰመረው መስመር አን የሚን ይሄ አ ተቃኙ በኩል ግን ይሄ ወደ ጀነት የሚኬድበት ሙንገድ ጀዋዱን አይጦሪቁን ማለት ማ ሙንገድ አለው። አ በጎን በጎኑ የሆነ የሚወጡ ቅያስ ሙንገዶች አለ በጎን በጎኑ ዋአንየሳሪ ጀዋድ በግራውን በኩል እንደዚሁ ቅያስ ቅያስ መንገዶች አሉ። ዋል ወዓለይሃ በእሷ ላይ ደግሞ በእነዚያ መንገዶች ላይ የሚገርመው ሪጃሉን ሰዎች አሉ አለ እያንዳንዱ ማግለያ ማግለያው ላይ ቁጭ ብለው አሉ አለ። ልክ እኮ በአካል የሚታይ አድርጎ ነው መሳሌ የያዘው ሪጃል ወንዶች አሉ አለ እዛ ቆመው የድዑና መመረብም በዛ በመንገዱ ላይ ያለፈውን ሰው ይጣራሉ አለ እዛ ማግለያው ላይ ቆመው ምን

ሄማ ቃል ብቻ ነው ይሄን የሚለጥቀው ማን አለ አላባ ብዙ ምናምን ብሎ እነሱን የተከተለ እንተሃት ቢሽ ኢለናር እሳት አደርሰዋለች፣ አለ። ምክንያቱም ጀነት መሄጃው እንኳን አንድ መንገድ ነው፣ ነብዩ ያሰመሩት መንገድ ነው። ተዛ ተወጣው ጀሀነም ሌላ መንገድ የለም። ይሄ ይኬዳል። ተነሱ ያቺም መንገድ የያዘ እንተሃት ቢሽ ኢለናር እሳት አደርሰዋለች፣ አለ። ሌላ መሄጃ የለም። ወመን ይስተቃመ ቀጥ ያለ ደግሞ መላክተኛው ባስተማሩት ላይ በግራ በቀኝ የሚጣራውን ሳይሰማ ቀጥ ብሎ የሄደ የጀገመ ፊጦዴቄል አዕዞሚ በትልቁም፣ እንግዲህ መልእክተኛው ባሰመሩት በዋናው መስመር የተጓዘ ኢንታሀ ቢሂ ለልጀነቲ ወደ ጀነት ያደርሰዋል። ያ ቀጥ ያለው ዋናው መስመር ዋናው ስባልት ነው አለ። እዚያ የሚያደርሰው በጎን በጎን ይሄ የመንደሩ ግንጠጣው መስመር እያለ ነው ው እታ ነው።

ኢብን ወዳህ የሚባሉት ቀደምት ከሆኑ ሰዎች ውስጥ ነው። ስለ ቢድዐ እና ስለ ሌሎችም ብዙ የሰለፎችን አተር ነቅል የተደረገበት ኪታብ ነው። ብዙ ነቅሎችን ተሥራ አድርጌለታለሁ። እሱም እንደዚሁ ይሄንን አውርቶታል ይላል። ሰላሳ ዘጠኝ ገጽ ላይ ኢብን ወዳህ አልቢድዑ ወነህዩ አነሃ የኪታብ ስም ነው። አልቢድዑ ወነህዩ አነሃ የሚል መጽሐፍ ነው። እዚያ መጽሐፍ ላይ ሰላሳ ዘጠነኛው ገጽ ላይ